አይዞሽ፣ አይዞሽ ቢያት እስኪ ተዋት። እሷ ናት ጎበዝ ን ጫት እንጂ መቼ። ቆይ ነው ያሳይሻለሁ። አረ እፍ ብላ ጨረሰችው ጤፉን አይ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ መጣ ነው፣ ጤፍ ልናበጥር ነው። ሙያ ልንወዳደር ማለት ነው። ከሶስታችን ማን ጎበዝ ነው? ማንስ ይችላል? የኔ ቤተሰብ አለ፣ ችግር የለውም። በሌላ በምን ችለው እናወራለን። ለማንኛውም እንደ ቤተሰቦቻችን የኔ ቤተሰቦች የሆናችሁ ከዚህ በፊት አውቃላችሁ

አንቺ ላይ ምናምን ስባል፣ ኧረ እባክሽ ነው እኔ በማሽን ምናምን እንደዚህ በእጅነት እያልኩ ነው። ማን ነው ዳኛችን? ማን ነው የሚያውቀው? አሁን ለስንት ወር ነው የምታዘጋጁት? ይሄ የሚዘጋጀው ቢያንስ ስንት ስንት ነው የምትበይው እየተማራችሁ እንጂ በዛው አንችልም ብላችሁ እጅ ከሰጣችሁ ተማር

ተዋት፣ እሷናት ጎበዝ። ተን ስጫት እንጂ መቼ ቆይና ያሳይሻለሁ። አረ ፍ ብላ ጨረሰችው ጤፉን። አይ አረ ጤፍ ተወዷል እና አፈራፈሩ ካወጣሽ በቂ ነው ያኛው እሱን ይሄ ኮ ምን ይባላል? መሰለኝ እብቅ እብቁ ነው።

ተመልካቾቻችን ማበጠር የምትፈልግ የምትችል ሚስት በዛ ፈለግ ፈለግ እያደረጋቸው። አይ ሰው ሁላ ግን ቅርብ ነው። አይ ሀሳብ እያወጣ አፈላልጉ። እኔ ምንም አላልኩም ከመጀመሪያው ደስ የሚለው ፓርት ማለት ነው።

ቆይ የራያ ሙዚቃ ክፈቱላት ክፈቱላት ይሄ ጭፈራ ማለት ነው የራያ ያስጨፍረው አንድ የነበር የምትጨርሰው ሁሉ ነው ቆይ ቆይ ዝም ብለው እስኪ እንዳይ የልብ ልብ ተሰማሽ አይደል

ሰጠቀህ ማርቲ፣ ማርቲ በጅሽ ልቀኝ። እናንተ ዝም በሉ እስኪ፣ ሁላችሁም ዝም አንድ ሰው እንዳይናገር። ማርያም በይባ፣ ተይ፣ አንቺ ዝም በይ፣ የራስሽን በቃ፣ ዝም በሉ።

ማን ነገር ስለዚህ ያርኩልኝ በቃ፣ አለመቻልሽ። እስኪ አሁን ደሞ ለሰናይ ስጣትና አንቺንም ትችላለሽ። ያለሽ ስቴዱ ላይ ጤፍ ማድረግ ትችላለች። እግር አቀማመጥ ጎበዝ ናት። ከዛ ትጨፍራለች። ስለስ ምን ያንሳታል? እንደሱ ፕላስ ዋን እንደዛ ያንሳታል። እኔ ቁሜ ቤተሰቦቼ እችላለሁ፣ ዘናየት ቁመህ አልችልም። ለማንኛውም መጀመሪያ እንዲህ እንዲህ ታረቡታለን። ችግር የለም ለእናንተ ለማሳየት። አፈሩ ቀላቅ መቀላቀል ግን እንደመለየት ቀላል አይደለም።

በጣም ይታያል እንጂ ችግር የለውም። በወጥ እንወዳደራለን። ወጧ እንዴ ጣፍት ስኳር ነው የምታረግበት።

ቤተሰቦቻችን ቪዲዮዋችን ይሄንን ይመስል ነበር። ለማንኛውም ይሄንን ያልቻልኩበት ትልቁ ምክንያት በእነ ሰኒ ማርት ቤት ስለሆነ ነው። በቤቴ በደንብ አድርጌ ነው የምችለው ቪዲዮ እንዲያምር